የተከበራችሁ አባቶቼ፣ ታላቆቼ፣ ጓደኞቼ፣ ልጆቼ፣ ክብሮቼ አላሁ ተዓላ ካዘጋጃቸው ካዝናዎች ውስጥ አንዱና ዋነኛው ትልቁ ሂዳያ ነው። ሂዳያ ነው። የትኛውንም ዱአ መጠየቅ ግዴታ አይደለም በኛ ላይ። ነገር ግን እህድና ሲራጣ ሙስተቂም በሁሉም ረክዓ ላይ ልንል የግድ ነው ግዴታ ነው። አላሁ ተዓላ እያለን ነው ጠይቁኝ ለምኑኝ እኔን እያለ ነው ሂዳያ ሰጣችኋለሁ። ሂዳያ ማለት በሐዲያ መልክም እኮ ይገኛል። ሐዲያ ደግሞ በስጦታ መልክ የምንሰጠው ስጦታ ማለት ነው ሁላችንም ስጦታ እንሰጣጣለን፣ አይደል? እያንዳንዳችን ደግሞ ክብራችን በሚመጥን መልኩ ነው ስጦታ የምንቀበልም የምንሰጥም። ስለዚህ አላሁ ተዓላ እያለን ነው እኔ ለምኑኝ፣ ጠይቁኝ፣ ሀድያ አቀርብላችኋለሁ እያለን ነው ስጦታዎችን እሰጣችኋለሁ። አላህ ደግሞ ስጦታ በሚሰጠን ሰዓት የእሱን ክብር በሚመጥን መልኩ ነው። እና ስጦታው ምንድን ነው? እኔ ለምኑኝ ጠይቁኝ፣ ቀጥተኛውን መንገድ እመራችኋለሁ። የቀጥተኛውን መንገድ ስጦታ እሰጣችኋለሁ። ሱብሓነላህ። ያ አላህ የቀጥተኛውን መንገድ ስጦታ ስጠን። አላሁ ተዓላ ይህንን የሚያክል ትልቅ ሀብት የሆነ ነገር ለተራሶዎች አይደለም የሰጠው፣ ለአንቢያዎች ነበረ ያስረከበው ይህንን ግዴታ ናስራ። አንቢያዎችም ይህንን ስጦታ ይዘው መጥተው ለሰዎቹ ለህዝቦቻቸው ወደ አላህ በኩል አመላከቱበት ወደ አላህም ተጠሩበት እናም ይህንን ስጦታ የተቀበለ ስኬታማ ሲሆን ያልተቀበለ ደግሞ ሳይሳካለት ቀረ ማለት ነው። በነዛ ዘመናቶች ደግሞ ኮምፒውተር አልነበረም፣ ኮምፓስ አልነበረም። ማታ ላይ ኮከቦችን እያዩ ነበረ ጉዞን የሚያደርጉት በመርከብ ጉዟቸውን የሚያደርጉት ሀይቅ ላይ። በቀን ደግሞ የተራራ ጫፍ ነበረ የነሱ ምልክት ይሄኛው የተራራ ጫፍ ወደ ምስራቅ ነው የሚያዞረን፣ ይሄኛው የተራራ ጫፍ ወደ ምዕራብ፣ ያኛው ደግሞ ወደ ሰሜን እያሉ ነበር በምልክት የሚጓዙት በቀን። እና መርከባቸውን የሚያዞሩት በእነዚህ ምልክቶች ነበረ የመርከባቸውን አቅጣጫ እየቀየሱ የሚሄዱት የነበረው። ምንም ያለ ምልክት የሄደ እዛው ሐይቁ ላይ ሲቀር፣ ነገር ግን የተራራዎችን ጫፍ ምልክት አድርጎ ሲጓዝ የነበረው ግን በዛው አቅጣጫ መልክ ጉዞውን የቀና ያደርጋል ማለት ነው። እናም ያሰበበት ቦታ ላይ ይደርሳል። ስለዚህ በዚህ የሰብአዊ ሀይቅ ላይ ሁላችንም ትንንሽ ጀልባዎች ወይም መርከቦች ነን። ዱንያ ራሷ ራሷን የቻለች አንድ ትልቅ ሀይቅ ናት። ስለዚህ በምልክት እየተመራንበት መሄድ ያለብን መንገድ ደግሞ ቁርአን ይባላል። ቁርአን ይባላል። ቁርአን ነው። ቁርአን ነው። ቁርአን ነው፣ ሁላችንንም ትክክለኛው መንገድ የሚመራን

ከዛሬ በፊት በፍጹም ያልተሰራ ከዛም ዲነኩም በኋላ የመጣው ለኩም መጀመሪያ ነው። ይሄ ሊነገረን የተፈለገው ይሄ ሥራ ብቻ ለናንተ ነው፣ ከናንተ በፊት በፍጹም ለማንም ያልተሰራ። እናም አትመምቱ ዐለይኩም ኒዕመቲ ደግሞ ዐለይኩም የሚለው ቃላት ደግሞ ሲነግረን አላሁ ተዓላ ይሄ ኒዕማ ማለት ደግሞ ለሁላችሁም እኩል ያካፈልኩት ኒዕማ ነው። ገበያ ለንግድ የወጣ ሰው ግማሹ ትንሽ አግኝቶ ሲገባ፣ ግማሹ ብዙ ነው የሚያገኘው። አንዳንዱ ደግሞ ጭራሽ ይዞት የሄደውን አጥቶ ከስሮ ወደ ቤቱ ይመለሳል። አንደኛው ከአንድ ወደ አስር ሚሊዮን ሲያደርሰው፣ አንዱ ደግሞ ከአስር ሚሊዮን ወደ አንድ ይጠጋል። አንደኛው ደግሞ አንዱንም አጥቶ ይገባል። በዲን ግን ለሁሉም ነው። አለይኩም ለሁላችንም ነው የተባለው። አክመልቱ ደግሞ ምን ለማለት ነው? በሁሉም በኩል ሲፋው የተሟላ የተሟላ ሲፋ ያለው። አትመምቱ ማለት ደግሞ ሁሉም ሙዕጅዛዎች የተሟሉለት። ስለዚህ አላሁ ተዓላ እያሰማን ያለው የምስራች ለኛ እኔ ለነቢዩ ሰለላሁ ዐለይሂ ወሰለም የሰጠዋቸው

ይሄ ዲን ብቻ ነው ትክክለኛው። ይሄ መንገድ ብቻ ነው ትክክለኛው እስከ የው መልቂያ ማድረስ አላህ የሰጠን ዲን አልእስላም ይሄኛው መንገድ ሲሆን፣ ከዚህ ውጭ ያሉ መንገዶች ጠቅላል ላይ ተከተለ ሳይሳካለት ይቀራል ማለት ነው። እናም አላሁ ተባረከ ወተዓላ የዲንን ትንሽ ጫፍ ትንሽ በትንሹ ጫፍዋን በአንድ በኩል ያለችው ጫፍ ጃሃንም ላይ ናት። የመጀመሪያዋ ጫፍ ጃሃንም ላይ ለአህለ ኢማኖች ከባባድ ወንጀል ሰርተው የሞቱት ተውበት ሳያደርጉ እዚኛው ጃሃንም ውስጥ ይገባሉ። አላህ ይቅርታ የሚያደርግላቸው እሱ ሌላ ነው። ከነዛ ውስጥ መጨረሻ ላይ የሚወጣው ሰው በመጀመሪያ ረሱላችን ሰለላሁ ዓለይሂ ወሰለም አማላጅ የሆኑትና ሦስት ጊዜ ከዛ ጀሀነም ወደ ጀነት እንዲገቡ ይደረጋሉ፣ ሦስት ጊዜ። ከዛም ለአራተኛ ጊዜ አማላጅነት ይዘው በሚቀርቡ ሰዓት አላሁ ተላ ያንተ አማላጅነት አልቋል አሁን የኔ ተራ ነው ብሎ ይላል አላሁ ስብንሁ ወተላ። ከዛም በኋላ አላሁ ስብንሁ ወተላ በሱ ራሕመት የተነሳ ሶስት ጊዜ ከዚህ ጃሃንም ወደ ጀነት እንዲገቡ ይደረጋሉ። ነገር ግን አንድ ድለቢስ ሰው አለ ከዚህ ውስጥ ሁሉ የሌለበት ወደዚኛው ጀነትን የማይገባ የኛ ነቢም ካስወጣቸው የሌለበት አላሁ ሱብሓነሁ ወተዓላም ካስወጣቸው የሌለበት ይሄ ሰው የእኛ ነቢም ሰለላሁ ዐለይሂ ወሰለም ይላሉ፣ ይሄው ከጀሃነም ሲወጣ እያየሁት ነው አሁን አሉ። ስሙ ጆሔና ይባላል። የጎሳውም ስም ጆሔና። ከዛም የቅጣቱን ጊዜ ሲጨርስ ጅብሪል ዐለይሂ ሰላም የሆነ ድምፅ ይሰማዋል፣ ያሐናኑ ከዛም ጅብሪል ዐለይሂ ሰላም ለአላሁ ስብሓንሁ ወተዓላ የሆነ ድምፅ እየተሰማይ ነው ከጀሃናም ያ ሕናኑ ያ መናኑ የሚል ይላል። አላሁ ተዓላም ይላል አንድ የሆነ ባሪያዬ አለ እዛ ጀሃናም ውስጥ የቀረ እሱ ጋር እጅግ በጣም ትንሽ የሆነች ኢማን ቀሪ ያለችው ለሌሎቹ ያልታየ፣ ለእኔ ብቻ የታየ ይላል። ከዛም አላሁ ተዓላ ይላል ሂድና ለማሊክ ንገረው። ይላል ማሊክ የጀሀነም ጠባቂ የሆነው ማለት ነው። ይነገረዋል። ከዛም ማሊክ ጀሀነም ውስጥ እሱን ፍለጋ በሚሄድ ሰዓት ጀሀነም ውስጥ እጅግ በሚቀጣጠል ሰዓት፣ የጀሀነም ሰዎችን የት የት እንዳደረገ ስለማላቅ አሁን የት እንደማገኘው ማላቅም ይላል። ከዛም ጅብሪል አለይሂ ሰላም ለአላሁ ሱብሓነሁ ወተዓላ ይጠይቃል የት እንዳለ። አላሁ ሱብሓነሁ ወተዓላም አከሌ የሚባለው አከሌ ከሚባለው ድንጋይ ስር ባፍጢሙ ተደፍቶ ታገኙታላችሁ አለ። ከዛም ማሊክ ሂዱ የተባለው ድንጋይን ሲያነሳ እዛ ድንጋይ ስር በእሳት ተከቦ ባፍጢሙ ተደፍቶ ያ ሕናኑ ያ መናኑ እያለ ነበር። ከዛም ጅብሪል አለይሂ ሰላም ያወጣውና ሐያት የሚባለው ወንዝ ውስጥ ነክሮ ያወጣዋል። ሁሉም ላዩ ላይ የነበሩ እሳቶች፣ ጥቁረቶች ጠቅላላ ይጠፋሉ። ከዛ ወንዝ ተነክሮ ሲወጣ ከዛም አላሁ ተዓላ በል ወደ ጀነት ግባ ይባላል። ጀነት ውስጥ አንድ ወንዝ አለ። ስሙም በይዳኽ ይባላል። በልዑል ዕንቁ የተጋረደ ነው። ውስጡ ላይ ሚስክ፣ ዛፈራን፣ አምበርና ካፉር ናቸው ያሉበት። አላህ እኛን በእሳት በአፈር በውሃና በንፋስ ነው የሰራን። ተመልከቱ፣ እንዴት ሰው ሆነን እንደተቀመጥን እያወራን፣ እየሰማን፣ እየበላን፣ እየጠጣን ነው። አላህ የጀነትን ሴት ግን የሰራት በሚስክ ዛፈራን አምበርና ካፉር ነው የሰራቸው። እነዚህ አራቱ ነገሮች ያሉበት ወንዝ አለ። አላሁ ተዓላ ለባሪያ አዲስ ሚስት ለማዘጋጀት ሲፈልግ እዛ ወንዝ ላይ ሁን ይለዋል። ሑረ ለዐይነ ትወጣለች ሙሉ በሙሉ ለብሳ ትወጣለች ከነ ልብሷን የምትወጣው ቁመቷም 130 ጫማ እርዝማኔ ያላት፣ 130 ጫማ እርዝመት ያላትና መቶ ጣቃ ልብስ የለበሰች። ስፋቱ ደግሞ ሶስት ማይል እርዝመት ያለው ሶስት ማይል የረዘመ ነው። ዱኒያ ላይ በሰርጋቸው ጊዜ ረጅም ልብስ ሲለብሱ ሴቶች የቱን ሸክፌ የቱን ልተው አይደል የሚሉት ረዝሞባቸው እናም ስፋቱ ሶስት ማይል ርቀት ያለው ነው። መቶ ሰላሳ ጫማ ርዝመት ያላትና የጭንቅላቷ ጸጉር ደግሞ ከመሃል አናቷ ጀምሮ እስከ እግሯ ስር ባለው የተዘረጋ ነው። መቶ ሰላሳ ጫማ ርዝመት ያለው ነው ጸጉሯ። ጸጉሮቿ ደግሞ በእንቁና አልማዝ ያሸበረቁ ናቸው። ወርቅ አይደለም። እንደዛ ተብሎ የተጻፈ የለም። ወርቅ አይኖረውም። በአልማዝና እንቁ ያሸበረቀ ነው ጸጉሯ። ሽቶ ወይም ዶዶራንት አይደለም የምትቀባው፣ እንደዚህ አይነት መዓዛ ነው የሚኖረው ጸጉሯ። እንደዚህ ብላ ስትንቀሳቀስ እናም ጸጉሮቿ በሚንቀሳቀሱ ጊዜ ሙሉ በሙሉ ጀነት በእሷ ሽታና መዓዛ ይታወዳል። እቺን የምታክል ኢማን ነው ያለው የተባለው። እኛ ጋር ለምሳሌ ትንሿ ገንዘብ አንድ ሳንቲም ናት አይደል ከአንድ ሳንቲም ያነሰ ገንዘብ የሚባል መቼም የለም አይደል እንዴ? እናም ከዛች አንድ ሳንቲም ያነሰ እንኳን ቢሆን ከሱ ያነሰ ያነሰ ያነሰ ኢማን ላለው ነው ይሄ ሁሉ ሽልማት። አላህ ይህንን ያክል ዋጋ የሰጠው ጀነት ውስጥ ትልቁ ኒዕማ አላህን መገናኘት ነው በጣም ትልቁ ኒዕማ አላህን መገናኘት ነው አላሁ ተዓላ ለሁሉም የጀነት ሰዎች አንድ ላይ ይታያቸዋል በተሰበሰቡበት አቡበከር ሲዲቅን ግን ለብቻው ይታየዋል እናም የእኛ ነቢይ ሰለላሁ ዓለይሂ ወሰለም እንዳሉት የእኔ ልጆች ሐሰንና ሁሴን የጀነት ወጣት ወንዶች ሐላፊዎች ይሆናሉ የእኔ ሴት ልጅ ፋጢማ ደግሞ የጀነት ሴቶች ሐላፊ ትሆናለች የዓልይ ደረጃ ደግሞ ከሐሰንና ከሁሴን በላይ ነው እኔ አንድ የሆነን ሰው አውቃለሁ ወደ ጀነት በሚመጣ ሰዓት ስምንቱን በሮች ይከፈቱለታል አሉ ረሱላችን ሰለላሁ አለይሂ ወሰለም ና ወደ እኔ ግባ ና ወደ እኔ ግባ ይላሉ የጀነት በሮች ከዛም ሰልማን አልፋሪሲ እንዲህ ብሎ ጠየቃቸው ያ ረሱላ ላህ ማን ነው ይሄ ሰው አላቸው ነቢዩም ለ ላሁ ለ ሰለም አቡበከር ቢን ቆሓፋ ነው አሉ። ሁሉም የጀነት በሮች ይጠሩታል። እናም ረሱላችን ለ ላሁ ለ ሰለም እንዲ አሉ አንድ የሆነ ቤተ መንግሥት ታየው ጀነት ውስጥ አሉ። እጅግ ትልቅና ያማረ ከመሆኑ የተነሳ የኔ ነው ብዬ ነበር አሉ ረሱላችን ለ ላሁ ለ ሰለም። ከዛም ልገባ ስል መላይካው ይሄ የእርሶ ባልደረባ የዑመር እብኑ ልኸጣብ ነው አለኝ። ከዛም ረሱላችን ለ ላሁ ለ ሰለም ቀልድ ጣል አደረጉ። ያ ዑመር በጣም ቆንጆ ስለነበር ውስጥ መግባት ፈልጌ ነበረኔ ነገር ግን ያንተን እንዴት ትዛለኝና፣ ቆምኩ ሲሉት ዑመር ረዲላሁ አንሁም አለቀሱ። ያ ረሱላ አላህ የእኔ የሆነው የእርሶ ለምንድነው በእርሶ ምናደድ አላቸው። ከዛም ነብዩ ዑስማን አሉ። ጀነት ውስጥ ሁሉም ሰው የራሱ የሆነ ልዩ ጓደኛ አለው። እኔ የጀነት ልዩ ጓደኛዬ ዑስማን ነው አሉ። ከዛም በኋላ የዓልይን እጅ ያዙና ጠጋ ጠጋ ጠጋ አድርገው ደረታቸው ላይ እንዲያስጠጉና ዓሊ፣ ተስማማለህ? ጀነት ውስጥ የአንተ ቤት ከኔ ቤት ፊት ለፊት ነው የሚሆነው አሉት። ይሄ እድል ማንም ሰው አላገኘውም ነበር። እንግዲህ የዓሊ እድል ነው። ከዛም ዓሊ ረዲየላሁ አለቀሱና ተስማምቻለሁ፣ ተስማምቻለሁ፣ ተስማምቻለሁ ያረሱላላህ አሉ። ከዛም ነቢያችን ሰለላሁ ዐለይሂ ወሰለም እያንዳንዱ ነቢ አንዳንድ ኻዳሚ አለው፣ አንዳንድ ኻዳሚ እኔ ግን ሁለት ኻዳሚ ነው ይኖረኝ አሉ። አንደኛው ጠልሓ ሲሆን ሁለተኛው ዙቤር ነው አሉ። እናም አሉ ነቢያችን ሰለላሁ ዐለይሂ ወሰለም ግመል ላይ ተሳፍሬ ወደ ጀነት በምሄድ ሰዓት ጀነት በምገባ ጊዜ ፊትለፊቴ ግመሏን ልጓም ይዞ ሚከተለኝ ቢላል ረዲየላሁ አንሁ ነው አሉ። ከዛም ሜዳን ሐሸር ላይ በምንደርስ ሰዓት ቢላል ግመሏ ላይ ይወጣና ግመሏ ላይ ቆሞ ቢላል ረዲየላሁ አንሁ አዛን በሚል ሰዓት የሰው ልጅና ጅኖች ሳይቀሩ መላው ዓለም የቢላልን አዛን ይሰማል። የምድርን አዛን መስማት ያልቻላችሁ እዛ ትሰማላችሁ። እጅግ ውድ የሆኑ ነገሮች ያው ብዙ ብር ነው አይደለም እንደ የሚያስፈልጋቸው። አንድ ጊዜ እኔ ወደ ሆንግ ኮንግ ሄድኩና ሆንግ ኮንግ ሄድኩ ጊዜ የሆነ ስቶር አሳዩኝ ለእኔ። እዚህ ጋ እጅግ በጣም ትንሽ የተባለው ዋጋ አስር ሺህ ዶላር ነው ክፍያው አሉኝ። ከአስር ሺህ ዶላር ጀምረው ነው መጥራት የሚጀምሩት፣ ወደ ላይ ማለት ነው። በጣም ትንሹ ዋጋ አስር ሺህ ዶላር ነው መጀመሪያው። ስለዚህ እዛ ተራ ሰው መግባት አይችልም ማለት ነው ደሃ ሰው ምስኪን ደሃ ሰው መግባት አይችልም ማለት ነው። እስካሁን ደግሞ የነገርኳችሁ ትንሿን ጀነት ነው። እስቲ ያስቡት ጀነት አልፊርዶስ ምን ይሆን ሽልማቱ? አላሁ ተዓላ በራሱ እጅ የሰራው ጀነት አልፊርዶስ ውስጥ ደግሞ ሐዚረቱል ቁድስ አለ። ውስጡ ላይ ምን እንዳለ አላሁ ተዓላ ለማንም ያልተናገረ የእኛ ነቢይ ሰለላሁ ዐለይሂ ወሰለም ስሙን ብቻ ነው የተናገሩት እንጂ ውስጡ ምን እንዳለ አላህ ብቻ ነው የሚያውቀው። አላሁ ተዓላ ልዩ፣ እጅግ በጣም ልዩ ለሆኑ ባሪያዎች ያዘጋጀው ሁሉንም ጀነቶች ሁን ሲላቸው የሆኑ ሲሆን ጀነት ልፊርደውስ ግን አላህ በራሱ እጅ ነው የሰራ። ሁሉም የጀነት ሰዎች ጁማ ጁማ በስምንተኛው ቀን አላህን ያያሉ። የጀነት ልፊርደውስ ሰዎች ግን ጠዋትና ማታ አላህን የማየት እድል አላቸው። ጠዋትና ማታ አዩባ ዐለይ ሰላምን አንድ የሆነ ሰው ጠየቀው። የታመምክበትን ዓመታት ታስታውሳለህ እንዴ ሲለው አሁን ጤነኛ ሁኜ ከምኖረው መቼም ይሻል ነበር አለ በታመምኩ ጊዜ ይሻል ነበረ ሲሉ እንዴት ይሻላል ሲሏቸው፣ ዐሥራ ስምንት ዓመታት ነበረ የታመሙት እሳቸው። ምክንያቱም ያኔ በቀን አንድ ጊዜ ከአላሁ ስብሓንሁ ወተዓላ በኩል መልእክት ይመጣልኝ ነበረ፣ አዩብ እንዴት ነህ ይለኝ ነበር። ያኔ የማገኘው ደስታ አሁን ጤነኛ ሁኛ አላገኘሁትም። አሁን ግን እየተደሰትኩ አይደለም። እዛ ቦታ ላይ እኛን ለማድረስ በስተመጨረሻ አላሁ ስብሓንሁ ወተዓላ የኛን የእኛን ነቢይ ሰለላሁ ዐለይሂ ወሰለምን ላካለን። እናም በተቀደሰው ወር ላይ ላካቸው የቲም የሆኑ አባታቸው ቀደም ብሎ የሞተባቸው አባት ምን እንደሆነ የማያውቁ፣ በስድስት ዓመታቸው ደሞ እናታቸውን አነሳባቸው። ይሄት አቡዋ ላይ አላህ ወፍቆኝ ያን ቦታ ለማየት እድሉ ነበረኝ። አይቼ ልቤ በጣም ነው የፈራው፣ በጣም ነው የደነገጥኩት። ያንተ ወዳጅ ነቢይ ያደረግካቸው ይህንን ያክል ትልቅ ፈተና ውስጥ ነው የከተትካቸው። በስድስት ዓመት ዕድሜያቸው እናታቸውን ጫካ ውስጥ አላህ ወሰደባቸው። በዚሁ የተቀደሰ ወርም ነው እስልምና ሀ ብሎ ከፍታ የጀመረው የረቢዕል አወልም ወራቶች ነው። እየነገርኳቸው ያለሁት እስልምና ከፍ ያለበትን። አቡ ጣሊብ ረዲላሁ አንሁና እናታችን አይሻ ረዲ ላሁ አንሃ የሞቱ ጊዜ ከተልእኳቸው አስረኛ ዓመት ላይ ብቸኛ ሆኑ ረሱላችን ሰለላሁ ዐለይሂ ወሰለም። አቡላህብም ያኔ የወንድሜ ልጅ አይዞ አታስብ እኔ አንተን አርባ ቀን እንዳለፈ አቡ ጃሃል መጣና አንተ ትንሽ እንኳን አታፍርም እንዴ እንከባከባቸዋለሁ ስትል እሳቸውን አላቸው። የእሱ ኪታብ እኮ ነው ተበት የዳ አቢ ለሃቢ ወተበ ያለ አለው። ከዛም ሐሳቡን ቀየረና ወዲያውኑ ወደ ቤቱላህ ሄደና ሰዎችን ሰብስቦ ከመሐመድ ጋር እኔ ምንም ግንኙነት የለኝም ከዛሬ በኋላ አለ። ሰለላሁ አለይህ ወሰለም ከዛ በኋላ በሳቸው ላይ የሚደርሰው ሁሉ ደረሰ። ነቢያችን ሰለላሁ አለይ ወሰለም ኦሄ ሰፋ ላይ በተቀመጡበት አቡጃሃል መጣና እሳቸውን መሳደብ ጀመረ። ነቢያችን ሰለላሁ አለይ ወሰለም ጸጥ ብለው ተቀመጡ። በስድብ ላይ ስድብ እየደራረበ መሳደብ ጀመረ። ጸጥ አሉት። አሁንም አሁንም በድጋሚ ሰድባቸው፣ ጸጥ አሉት። ከዛም በጥፊ መታቸው፣ አሁንም ጸጥ አሉት። ከዛም በኋላ ጅራፍ አነሳና በመያዣው በዱላው በኩል እሳቸው መምታት ጀመረ። መታቸው፣ መታቸው፣ እንደዚህ ብለው ጸጥ አሉት። ደማቸው እየፈሰሰ ተመቱለት ጸጥ አሉት። ይሄ ሁሉ ነገር የደረሰባቸው ከአቡ ጣሊብ ሞት በኋላ ነበር። ከዛም ነቢያችን ሰለላሁ ዐለይሂ ወሰለም በሐጅ ወቅት ላይ ሥራቸውን ጀመሩ። እኔን የሚረዳኝ ሰው ይኖር ይሆን? እኔን ከራሱ ጋር ይዞኝ የሚሄድ ሰውስ አለ ይሆን? ብለው ተጣሩ። እናም የጌታዬን መልእክትም ለሕዝቦቼ እንዳደርስም የሚረዳኝ ይኖር ይሆን ብለው ተጣሩ። ከዛም ተሰብስበው ሲያዳምጡ የነበሩ ጎሳዎች ጠየቋቸው። ያንተ ሕዝቦችስ ምን እያሉህ ነው? አሏቸው።